ሰጥቷቸዋለ ወዲህ ወዲሽ ነበር ጣላውሽ ባናትሽ ታተከይ አንቺ አሁን ወደርሻ ጣላሻት ምና ወደርሻት ታለጂ አሁን ደደቹ ደደቹ እነሱ እንደዚህ የሚሆኑት ሃይሜ መሆን አይችሉም። እሷ መሆን አይችሉም። እንደዚህ ውጥ እየተቃጠሉ እድሜ ዘላላማችሁ ይኖራሉ። የሰውን ህይወትኛ ካልኖርን እኛ ባልናችሁ ካልሄዳችሁ እነሱ የሚፈልጉት እንዴት መሰለሽ፣ ሄዱ የቱርክ ፊልም ወይ ሮማንቲክ ነገር ው እነሱ የሚፈልጉት ተዛዝለው እንደዚህ ምናምን አለ አይደለ? እሱን ነው የሚፈልጉት። እሱን ከፈለጋችሁ ደግሞ ሄዱ፣ ትርፍ ፊልም ይሁን። ዘልዛላ የሰው ልጅ ስራ አይሰራም እንዴ? ምንም ቢሆን ሴት ልጅ ራሷን ስታስከብር ነው የሚያምርባት። እንደዚህ ሚዲያ ላይ መጀመሪያ ሀይሚንቱ ከመናገራችሁ በፊት በደንብ ታጠቡ። እንደ ወንዶ እናንተ ሳ አይሆናችሁም። የሆነ በክሎሪክስ በፍላሽ ታጠቡ። ግማታሞች ማለት ነው። እነዚህ የራሳቸውን ህይወት አይኖሩም። ተጠባላችሁ ተቃላ ማርያምን ዝም ሰጥያቸው አበዙት። እነዚህ በቃ መናገራችሁም ምንም ማረጋችሁም በቃ እነሱ ናቸው መጻፍ የሚችሉት። ምን ማለት አሽቃ ባጫ ለቅላቂ እናንተኮ ወዴት እንደምትሄዱ ምንም እንደምታደርጉ እንኳን የማታውቁ ዜጎች ናቸው። ባንዱ እኮ ነው የሚመሩት አንድ ሰው ሲያደካዩ ግር

ሄድላቸውን ቤተሰብ አይናፍቃቸው አንድ እህት ወንድም ያለው ሰው እኮ ያስባል፣ እንዴ ነገ ምን ይደርስብኛል ብሎ እኮ ያስባል። ሶ እንደዚህ አይነት ሰዎች በተለይ ሰላም ማለት ነው በተለይ ሰላም አንቺ ትል ማለት ነው። የገማሽ የሸተት ሸሸታታም ማለት ነው። አንቺ ብረምጠድቂጥ ማለት ነው። ነግርሻለሁ። ለመሳደብ ጀደም መሆን ብቻ በቂ ነው። እንደ አንቺ መሳደብ እችላለሁ፣ ሀቢብቲ መሳደብ እችላለሁ ግን ደግሞ ያለ ልምዴ አልችልም። ገባሽ አንቺ ቆሻሻ ቆሻሻ ልጅ ማለት ነው። እኔ አንቺ ምን በይ ምን በይ፣ አይ ዶንት ኬር ብላለች ሃይሚ እኮ ማለት ነው። እንደዚህ እኮ የሚሰድቧት ማለት ነው። በቃ እሷን በራሳቸው ልክ ነው የሚያስበው። ገብቶሻል? ሰውን የሚያስበው በራሱ ልክ ነው። ለምሳሌ አንድ ወንድ ጠይቋቸው ወይ ደግሞ ከአንድ ወንድ ጋር ሆኖ ያ ወንድ ከተጣላቸው ወዲያውኑ ሄደው ሌላ ወንድ ጋር ስለሚሄዱ ማለት በቃ ያንኛው ወንድ ሳይረሱ ሌላኛው ወንድ ጋር ሄዶ ዘለው ጉብ ስለሚሉ ሃይሚን በዛ ይስሏታል። እንደ እናንተ አይደለችም መሲ ማለት ነው። መሲ ልንገርሽ እኔ ማለት ነው ስንቶቻቸው ናቸው እዛ አረብ ሀገር እየፈጋችሁ ማለት ነው፣ እየፈጋችሁ ለወንድ እዛ ፍቅረኛ ይዛችሁ ለፍቅረኛችሁ የምትቀልቡ ማለት ነው። ሃይሚዬ እኮ አይደለም ራሷን ማለት ነው ሌሎቹን ያንቀጠቀጠች ጀግና እኮ ናት። የስንቶቹን ማለት ነው ስንቶቹ እያወቃችሁ እየተዋወቅን አንሸዋወድም ሀቢብቲ ልቦናቸው እኮ ያውቀዋል። ማመን አይችሉም እንጂ ተማራሻለች፣ እያዳሚ ታንቀጠቅጥሻለች። ዝም አትያቸውም፣ ዝም አትያቸውም፣ ዝም አትያቸውም። ከዱ ብሎ ሀይሚዬን ማለት ነው ወደ ሚዲያ ሲያመጣት ምን አይነት አቀባበል እንደነበራት እያንዳንድ ከካም አንቺ ተፈጥረሽ እስከ አሁን ድረስ ማን ያውቅሻል? ጨረቀ ፋሚሊ ብቻ ነው የሚያውቃችሁ እናንተ ማን አባታችሁ ያውቃችኋል? እሷ እኮ አለም ያውቃታል፣ ሀቢብ አለም ከህፃን እስከ ትልቅ ድረስ ትታወቃለች። ሀይሚዬ የኔ ጀግና ማለት ነው። እኔ እሷን ስለወድድኩ ማለት ነው። ክብር ክብር ነው። እግዚአብሔርን ሀይሚን ሴት ማለት ነው። ጀግና ነው። ሀይሚን የሚከተል ሴትሚ ጨረቃሚን የሚሰድ ሴትሚ ተወ ምን ሆነሽ ነው ግቡና አዩ እናንተ እከካሞች መጀመሪያ ቪዲዮ ትብሩ አገሰኝ ገነኝ ገለመኔ ገለመኔ ገብታችሁ እዩ። እናንተ ቆማጦች ሰላም አሁን ምን እንደለች ታውቃለች። አሁን አፈርቲ ብላ ማለት ነው። ሀይሚ ገና ያ 18 አይ ቢና እኔ እረግጣታለሁ። አንቺ ታያት እኔ ረግጠልሻለሁ እኔ ረግጠልሻለሁ ታያት። ጠልተን አይደለም ዝም ብለን በዚህ መንገድ አይደለም። አሚና ዝም አለው ማለት ነው። አፋር ቢያንቺ ማለት ነው።

መ ሲጀምር እኮ እሷ እኮ ማለት ነው ወጥ ረገጠች እንጂ እኮ ማለት ነው ሲጀምር፣ አንቺ የተወረወረብሽን ድንገ መልሰሽ ከወረወሽ አንቺ ፈሪ ነች። ግን እሷ መስመር አለፈች እንጂ እኮ እኛን ቀናት ነበረ። ምክንያቱም ለምባላውለበት ጉባት ለቀማ የሚባል ነገር ለሀይሚ ደግሞ ስንት የሚያውቃት ስንት ስንት የምር ነው ሀይሚን ለማወቅ የመጀመሪያ ቪዲዮ ገብታችሁ ልጥልጥ ማለት ነው። ደግሞ እያወቃችሁ ነው ጨረቃዬ ማለት ነው። አሁን አንቺ እንደዚህ ሲላወራች ነው እኔ ሰላም ያለችው ያመጣዉት እንደዚ የተሳደብኳት ለዛ ነው። አሁን አወራች ነገር አለ እሱ ማለት ነው። እይ የም ነው አሚና ለመሳደብ ድድብና በቂ ነው እያልኩሽ እኮ ነው ለመሳደብ ከምር እንደ ልጅቷን ሊዘለዝሏት ነው። እነዚህ ዘልዛሎች መረን የለቀቃችሁ እናንተ ባለጌ በነገራችን ላይ መስዬ ማለት ነው አንዳንድ ሴት ስጦታ አያውቁም ምክንያቱም ተሰጥቷቸው ስለማያውቁ ማለት ነው እንደዚህ እኮ ከጫካ ውስጥ ነው ወደ አረብ ሀገር የመጡ ስጦታ ተሰጥቶሽ አታውቂም ምክንያቱም የስሙን ትርጉም አታውቂም ማ ፋራ የገጠር ሴት ጀመር ሀይሚ የሚታወራው ነገር የሀይሚን ሚክር ሰምተሽ አታውቂም ነበር አንቺ አታውቂም ከሆነ ማለት ነው ግን ለሀይሚም ለብሩኬም ስል ብዙ ጊዜ በጣም ነው የምታገሳችሁ

ሞና ነውምን ሆናችሁ ነው? አሚና ማለት ነው ሀይሚ፣ ልጥላት ብትይ እራሱ አትጠያትም፣ ምክንያቱ ከላይ ነው። ገባሽ? የሰው ልጅ ማለት ነው ይታደሉታል እንጂ አይታገሉትም። ገባሽ እያንዳንዳችን የተጻፈልን ፈጣሪ በዚህ ኑሩ ብሎ የሚያኖረን ነገር ገባሽ። ሀይሚዬ ደግሞ ተወዳጅ እንቁ፣ ጨረቃዬ ማለት ነው። ጨረቃ አንድ ነገር ንገረሽ ማለት እንደተለቀቃ ማለት ነው። ወላሂ እኔ በጣም የሚወዳ ልጅ ሀይሚን ቆርጣ፣ ወላሂ ብሩኬን አምጤታ የበሰጠች ልጅ አለች። ወገብዛሏን ቁምት ያርጋት እሷ። ቆመጠቻት አልቆመጠቻት ምን ታመጣለች? ቆረጠች አልቆረጠች ወገብዛሏን ቁምት ያርጋት። መርገጥ የምትችሉ ኑ ግቡ። አረ እኛ እንበቃቸዋለን ደረቀ እኔ ብቻዬን እበቃቸዋለሁ ከምር እኔ ብቻዬን እበቃቸዋለሁ እሺ ማነው ከእኔ ጋር የሚገጥም ችግር ያለበት ማን ነው ከመሲ ጋር የሚገጥም ነው ንግቡ አንቺ መሲ ማለት ነው መሲ አንቺ መሲ አንቺ ምን አይነት ፈራ ነሽ እንዴ ስጦታ እኮ ተሰጥቶሽ ሲልም አያውቅም ደግሞ ስጦታ

በደንብ እራሷን የምትጠብቅ ሴት ብኮን ማንንም አትናገር። ምክንያቱም ራሷን ስለምትናገር። አንቺ አሚና እንደዚህ አትበይ፣ ሀይ ሚውታይ እንደዚህ አትበይ። ካላስኩሽ ሴት አይደለሽም። ስዴት አትበሉ፣ ስዴት በዛው ቅሪ፣ በዛ ያስቀርሽ የሚባለው ነገር እኛም። ስዴት ረጋሚ ተረጋሚ ተራጋሚን ያገኛል አሉ። በስዴት ሳይሆን አንቺ አዩ ማለት ነው፣ አዩ ማለት ነው። ልንገርሽማ፣ አዩ ማለት ነው፣ ሁሉም ሰው ማለት ነው ሁሉም ሰው ማለት ነው። ይዘራው ነው ምትሎ። በነገራችን አይ ለያንዳንዱ ነገር እኮ እኛ ይጠረቀይ አንቺ አይደለሽ። በነገራችን ላይ ፈጣሪ ነው የሚጠይቀኝ። አሮጊቶች ናቸው ዳሩ በጣም አሮጊቶች ናቸው የሚሳደቡት። እኮ የዘሩትን ነው የሚያጭዱት እኮ። አሁን በየቦታው እኔ ስዞር ቆየሁ አየኋቸው። ግን እየገነጠሉ ሃይሚን ለብቻ፣ ብሩኬን ለብቻ በዛሬው በተሰራው ቪዲዮ መንጋጭላሽ እላቀቅና እያንዲያንዲሽ የምገነጥዩ ማነሽ ሲጀመር ማለት ነው። ለነፌ ደግሞ የለጥ ፕሮፋይል ያደርጋሉ። አብረው ፕሮፋይል አድርገው እኮ ነው ፕሮፋይል፣ የእነሱን ፕሮፋይል አድርገው የሚለያዩ ሰዎች የሚለያዩ ሰዎች መንጋጭ ነው አላሽኝ። ያንዷ አምሳ ሽማግሌ ወይ አያምሩ ወይ አያፍሩ። እስኪ እንደ ወንድ ከሆናቸው ማለት ነው። ከመንጫጫት እውነቱን እንናገር፣ እዚህ እውነት እውነቷን ማለት ነው። እንቅጭ እንቅጭ ከሆነ እስኪ እያንዳንዱ በምትሳደቢው በሙሉ እዚህ ገስት ላይ ግቢና ነይና በዚህ ፎቶዎችን እንውጣ። የልጆቹን ፎቶ ከመዘቅዘቅ የኛን ፎቶ ትዘቀዝቃላችሁ፣ ማን እንደሚያምር ማን እንደሚያፍር አሮጊቶች ናቸው። ሰሚ አሮጊ አንደኛ አሮጊቶች ናቸው፣ በሁለተኛ ደግሞ በጣም ፈሪ ናቸው። ይፈር አሮጊ ደም ሰላም ማለት ነው። ለበርበሬ ምጥጣቶንም ማለት ነው። ፊታቸው ተጨባደ ነው። ፊታቸው አልኩሽ አለ አይደለም? ዱቄት ነጩ ዱቄት አለ አይደለም? ይሄን ቀሬ ወለዲ ድመት የመሰለ ተለቅልቃ ትመጣለች። ህፃን ትመስላለች ስትታጠብ እኮ ወይኔ በላቸው እፍጣ ገባቸው ምግብ አይበላል። አይ እነዚህ እንደባለጌ ይሆኑ እንደ ወይ ሰም የሴት ዋጋ የማይገባቸው ስለ ሴት እንደ ኧረ በስመ አብ እነዚህ ደንቆሮ መሀይም ሲጀመር ማለት ነው ሲጀመር ማንኛቸውም ሆኑ ቡቡም ጋ ሆነ ለጨረቃይቱም ጋ ሆናችሁ ማለት ነው። እግር ጠቢያችሁ አይደርሱም። እነሱ የእናንተን ኮሜንት አያነቡ የእናንተን ሜንሽን ብታረጓቸው፣ በራሳቸው ኮንፊደንስ ያላቸው ሰዎች ናቸው። ስራ አተው ስንት ስራ አለባቸው። እናቴ የናንተን ኮሜንት የናንተን ስድብ የሚያዳምጡ ምድረ ከውካዋ ሁላ። ዝም ብለሽ ከላይ ከተያትሮ ጭም፣ አንቺ በጭባጫ ሁላ ከላይ ከይሮ ብርሽን ብትቆጥር ይሻልሻል። በሩ አማካኝ ሰላሳ ህይወት ትጨነቃለች። አረጀ ወላይ እውነት ለመናገር ብዙዎች እኮ የሚሮጡ ስለምንድን ነው? እራሳቸውን ሳይጠብቁ ኤስዲ ብላይ፣ እስኪ ውጪ ውጪ። እነሱ እኮ ቼክ የምታደርጊ መስሏቸው ነው። አንድ አንዲኛው ኮሜንት ላይ ቼክ የምታደርጊ መስሏቸው እኮ ነው። አታደርጊ ሲጀመር ኮሜንት አታነብም ማንኛቸውም ኮሜንት አ ከቸገሩ በጣም እግዚአብሔርን። አንተ አስቴር፣ አስቴር አሁን ቀዝቃዛ ውኃ አንዲ በጣም ስለጮኮ ድምፄ ተያዘ። አንቺ ምን ነው፣ መድረኩን ሰጠሁሽ። ናቸው። ምን ጊዜም ነገም ጠዋትም ዛሬም አንድ ናቸው እዚህ እየመጣች አሽቃብጣ ትቀራለች አዎ በኋላ ትመጣ ያንዳንዷ የምታፍረው ራሷ ሲጀመር እነዚህ እኮ ማለት ነው ህፃናት አይደሉም እኮ በቃ እድሜያቸው አለፈ የራሳቸው ጊዜ ሲያልፍ የሰውን ህይወት ነው ሊቆጣጠር ባይ አሮ ናቸው ከሰላሳ በላይ ናቸው እኮ ማሬ ከሰላሳ በላይ ናቸው ከዚህም በኋላ ከስደት ዳ በገና መርጣ ፈልጋ እስከምታገባ አይ ምን ሰው ስማን ያገባታል። ሲጀመር ሚዲያ ላይ እዚህ ስትንግ እንትን ስትል ኑራ አያለ በታዲያ ድምጻቸው እኮ ሁሉም ቦታ እኮ አለ ማለት ሁሉም አለ ድምጻቸው። ምንም ምንም አሁን እዚህ ጋር እንደዚህ ሰድበን ዝም የምንል ነገር አይደለም። እውነቴ ነው። እኔ ሴትነቴ ነው የጠላሁት። ከታቸው እየሰማው ነበረ ችዬም አላወራም። እግዚአብሔርን እውነቴ ነው የምላችሁ ከሴት ልጅ የማይጠበቅ ነው። እንደዚህ ተሰዳድበን ዝም ማለት የለብንም። ገብታ ጋስት ምትገባ ከሆነ ገብታ ምክንያት እትናገር ለምን እንዳረገች እንደዚህ ማለት ነው። ማን ስለሆነች ማን ስልጣን ሰጥቷት? ስለዚህ እንደዚህ አውርተን ለባብሰን የምናልፍበት ነገር አይደለም። እውነቴ ነው የምላችሁ፣ እኔ ሴትነቴ ነው የጠላሁት፣ እግዚአብሔር የምረኝ ነው። ስለዚህ እንደዚህ ተሳዳድብን የምንወጣበት የምንካውበት አደለም። ምክንያቱም ዛሬ በአወራችን እንደዚህ ሰድበን የምንወጣ ከሆነ ነገ ደግማለች ይችል። እሷን ብቻ አደለም፣ ከፊት ስንት ጊዜ አርጋለች፣ ብዙ ቦታ ይቻታለ ይችል። ስለዚህ ዝም የምንል አደለም። እውነቴ ነው የምላችሁ። ሌላ ነገር ደግሞ የምላችሁ እንትን ዩቲባስ ስራን እያነሱ ነው። ገዝት ስሩ የሀይሚ እያነሱ ነው። ስለዚህ ነገር አታውሩ ክላስ። ስለዚህ ዝም አንበል ገብታ ገዝት ገብታ፣ እና እንትና ጋርም ሼር አድርጉ እና ገዝት ገብታ ችግሯ ለምን እሷ ልጅቷ እኮ ገስት እራሱ ጠርሸ ጠርተሻ ብመጣ ያኔ የተማረሰው ነው ጋር ወጥቶ የሚግባባው ባለጌ ሱሱ ማለች። እነሱ ጋር ሼር አድርጉና ገብታ ታውራ ለምን ፍላጎታ ምን እንደሆነ ማለት ነው። ከሴት ልጅ እኔ እናቴን ትሙት፣ እኔ ሴት መሆኔ ነው ያስጠላኝ። ምክንያቱም እኔ ከሀገሬ የወጣሁት እኔ ለስራ ነው። ይሄ ሁሉ ምንድነው እንደዚህ ያደረገ እንዴ? ለምንድን ነው በአንድ ሰው ምክንያት ሁሉ አራባ ሀገር ሴቶች የሚሰደቡት? እሷ ባጠፋች ሲጀመር ማለት ነው። ስም ያዩ ማለት ነው። ምንድን ነው ስምሽ እራሱ አይነበብም ሲጀመር። እሷ እኮ ሄዳችሁ ጠይቁት። ያለሽ እንደ ትናንትና እኮ ሰሜራና ቃል ናቸው ስደቡ ያሉኝ ብላ እያወራች ነበረ። ገባሽ? እሷ አላማ ምን ምን ምን የላትም ምክንያትም የላትም የምትሰደብበት። እሷ አውቃ ነው ከላስ ገበሽ አይሚን አውቃት ምናምን አይደለም። እቺ ቆሻሻ ልጅ ማለት ነው ሲጀመርች፣ ትላ በስድብ ዝም አንልም ያለችው የማራት ላይ ነው። እግዚአብሔር እኔ ማራት ውስጥ እንደዚህ አፋስ አፋማት የሞት ማራት ለራሴ ቪዲዮ ላኩልኝና፣ እኔ ለሴትዮው ነው የምሰጣት። ለሴትዮው የሰዩ ማለት ነው ይኸውልሽ ቪዲዮ ይለክልሻል። ቪዲዮ ይላክልሻል። ሪከርድ እያደረጋችሁ ነው አፈራባታችሁ ብሎ ዝም ባሞች ማለት ነው። ማለት ሪከርድ አታደርጊው፣ ዝም አትበሉ። ዝም እንደዚህማ ዝም አንልም። እንደ ሴት ልጅ እኮ ናት። ምንድን ነው እሷ፣ ነገ አትወልድም ልጅ? ሴት ልጅ አይደለችም እንዴ? ሴት ሆና ደግሞ ሴት ላይ ወንድ እንኳን ብትሆን መርጣ ነው የምታገባ። እሷ ግን ተመርጣ የምታገባ ሴት ናት እንዴ? ነገ አትወልድም ልጅ? ሴት ልጅ አትወልድም? በዚህ ጉዳይ ማለት ነው እናቴ፣ ማለት ነው እናቴ በዚህ ነገር እንትን የምትችሉ እንደዚህ የምትወጡ ብዙ ሰዎችን አረቦችን የምትግባቡ ሰዎች ማለት ነው ቪዲዮ ይላክላቸዋል። ገባችሁ እኮ ማዝዬ ቤት እኮ ተወርቶ

እዚህ ጋር እሷ እንድትሳደብ ያደረጉ ብዙ ሰዎች አሉ። ገባችሁ? ውስጥ ለውስጥ ህግ አለ። እንድትሳደብ ያደረጉ ሰዎች አሉ ማለት ነው። ብቻዋን አይደለችም። እሷ ብቻዋን አይደለችም ይህን የምታረገው። ገባችሁ? ብቻዋን አይደለችም። ብዙ የሚያግዛት ሰው አለ ውስጥ ለውስጥ። እናንተ ቆሻሾች ማለት ነው። ጠብቁ።

ወንጀል ተባባሪ አፍ አፍ ብቻ፣ ምንም አደረገው? ይሄን የምትወቀው አፍ ብቻ ስላለ መለፍለፍ ስላለ። አንዴ ቆይ እናቴ እናቴ ቆይ አንዴ፣ አንዳንድ ልጆች ማለት ነው፣ በውስጥ በውስጥ መልዕክት ምትልኩስ ሴቶች ማለት ነው፣ ተጠንቀቁ። ራሳችሁን፣ እናንተ ናችሁ ሀይሚን አሳልፋችሁ፣ ሀይሚን እንድትሰደብ እያደረጋችሁ ያላችሁ እናንተ ናችሁ። መሳደብ ከፈለጋችሁ፣ እንደፈለጋችሁ ገስት ላይ ወታችሁ ተሳደቡ። ሰው በውስጥ አትልከስከሱ። እያንዳንዳ